ቅመማ ና እናኔ ዛሬ በአዲስ ነገር መጠዋል። ቅመሟ ምን ገጠማት? እንዲሁም ደግሞ እንደምታዩት በዚህ ሚዲያ አዲስ የሆነ ሰውም ዛሬ አብሯቸው መጧል። ምን ተፈጠረ የሚለውን ነገር እናውራበታለን፣ ሀሳብ እንሰጥበታለን። ቅመሟን አይቼ እንግዲህ ማልሄድበት ቤት የለም፣ ማልዞርበት ቤት የለም። በነገራችን ላይ ማለት ነው። እኔ ግን የውነት ለመናገር የሃይሚ ውበት አልገረማችሁም? አልደነቃችሁም? እንዴት እንደምታምር ሰሞኑን ደግሞ ይበልጥ ይበልጥ ይበልጥ ይበልጥ በቃ እየተዋበች በጣም ወርቅ እየሆነች እንዴት ልበላችሁ፣ ውበቷ በጣም ነው እየጨመረ እየሄደ ያለው እና ቀን በቀን እንግዲህ እንደምታይባት እየተዋበች እያማረባት እንደ ጨረቃ እየፈካች ነው የምትሄደውና። ፈጣሪ ደስታሽን ሰላምሽን ያብዛው ለማለት እወዳለውኝ። እስኪ እናንተስ የሀይሚ ውበት አልገረማችሁም ወይ? በቅድሚያ እንዴት ናችሁ የተወደዳችሁ የቻናል ቤተሰቦች? በያላችሁ በሰላማችሁ ይብዛልኝ አለው። እኔ እንዳለው እንግዲህ ኔትወርክ ትንሽ ያስቸግራል፣ ቶሎ ቶሎ እየመጡ አይደለም። ለማንኛውም ግን አለው ለማለት ነው እና ናኒና ሀይሚ እንግዲህ በእርግጥ ቶሎ ቶሎ አይገናኙ፣ ግን ሲገናኙ ደግሞ ደስ የሚል ፈገግታ። ናኔ ራሱ ደስ የምትል ልጅ ናት። ና ከሀይሚ ጋር ሲሆኑ ጥሩ ጊዜያትን ነው የሚያሳልፉት እና ወንድሙ በጣም ምርጥ ሰው ነው። ብሮኬም እንደዛው እንዲሁም ደግሞ የወንድሙ ሚስትም እና እንግዲህ ምርጥ ሰውነች ነችና ደስ ይላሉ፣ ስርዓታቸው፣ የተረጋጉ ናቸው ምናምንና ሃይሚዬ እንግዲህ የሚዲያው ሁሉ ድምቀት ናት። የሚዲያው ሁሉ መሪ ናት። የሚዲያው ሁሉ ጨረቃ ናት፣ ብርሃን ናት። በነገራችን ላይ ማለት ነው ሁሉ ነገር የሚያምርባት በተለይ ደግሞ ትወና አክቲንግ፣ በቃ የሚዋጣላት በጣም ስሬስ መሆንም ከፈለገች ስሬስ መሆን የምትችል በቃ ጨዋታም የሚያምርባት የምትችል በቃ ሁሉንም ነገር የምታደምቅ እሷ ናትና የሚገርም ነው። እሷን አለማድነቅ አይቻልም። እና በሚገርም ሁኔታ ልጅቷ በሁሉ ነገር የተካነች ልጅ ናት። እና ብሩክ የእውነት ለመናገር ሀይሚን በማግኘት በጣም እድለኛ ነ ሸክፍ ያለች፣ ጥርት ያለች፣ በጣም አስተዋይ የሆነች ቅመም የሆነች ለሁሉም ነገር ማጣፈጫ የሆነች ልጅ ነች። እና በጣም እድለኛ ነ ለማለት ወዳለኝ ብሩክም ሀይሚም እድለኛ ናት። ብሩክን የመሰለ ወንዳ ወንድ ለእናቱ ክብር ያለው ለሚስቱ ለሴት ልጅ ክብር ያለው ቦታ ያለው መሆኑና ፍቅርን ይታደሉታል እንጂ አይታገሉትም። የእውነት ከላይ ሲሰጥ መታደል ነው። ትልቅ ጸጋ፣ ትልቅ በረከት። ፈጣሪ ሲሰጣችሁ እንደ ሀይሚና እንደ ብሩክ ተባርካችሁ ደስ የሚል ሕይወትን ደስ የሚል ኑሮን ትኖራላችሁና የእውነት ለመናገር ከወረት የጸዳ ትክክለኛ ፍቅር፣ እውነተኛ ፍቅር ልክ እንደነ ሀይሚ እንደነብሩ ከመዋደድ መተሳሰብ የበዛበት የሞላበት ትዳር ለሁላችንም ፍቅር እንዲሰጠን ትልቁ ምኞቴ ነው። እንግዲህ በፍቅር በጓደኝነት ነው ያሉት፣ በትዳር ደግሞ ተሳስረው የልጆች እናትና አባት ሆኖ ቤተሰብ መስርተው አያት ነው፣ የቅምቅም አያት ነው እስከ መጨረሻው ትልቅ ደረጃ ላይ ደርሰው ለማየት ያብቃን። ትልቁ ምኞቴ ጸሎቴ፣ የእውነት ለመናገር ለሀይሚና ለብሩክ ይሄ እዚህ ድረስ ነው በቃ፣ እስኪ ጃዱ፣ እስኪ ያረዱ፣ እስከ በዱላ እስኪሄዱ ድረስ ማለት ነውና ያንን እመኛለሁ። ለማንኛውም ወደ ዛሬው ቪዲዮ ስመጣላችሁ እንግዲህ አንድ አዲስ ሰው እንግዲህ ወደ ዩቲዩብ ቻናል ይዘው መጣዋል ማለት ነው። ሀይሚ እንዴት እዚህ ቦታ ላይ ተገኘች? ይሄ ልጅስ ማን ነው? ምንድን ነው ናኒ ጋስ ያላቸው ነገር ምንድን ነው? ናኒ እንግዲህ በጥፊ እስከመማታት ደርሳለች። ልጁ ልጁ በአጭሩ ወንድሟ ነው ፕራንክ ነው የተደረገው። ሀይሚ እንግዲህ ፕራንክ እንድታደርግላት እንዲሁም ደግሞ ያው ሀይሚን ብሎ የሚመጣ ሰው ብዙ ስላለ በሀይሚ ምክንያት እንግዲህ ልጁ ሰብስክራይብ እንዲደረግ ወይ ደግሞ እንዲበረታታ ወደ ሚዲያ እንዲመጣ ወንድሟን ለማበረታታት ነው እንግዲህ ይህ ልጅ ይዛ የመጣችው በዋነኝነትና ደስ የሚል ጊዜን አሳልፈዋል። በጣም እየተቆጣቸው ነበረ። ሀሳቡ እንግዲህ ምንድን ነው? ያው ሴት አስረግዛል። እንዴት ሴት ታስረግዛለ? እንዴት አስረግዘ ትጠፋለ? እንዴትስ አስረግዘ እምቢ ትላታለ? አላቅሽም እንዴት ትላታለ? አይነት ነገር ነው ሀሳብ ይዘው የመጡት እና እሱ ደግሞ የማውቀው ነገር የለም ነው እያለ የሚገኘውና እውነት ለመናገር ሀይሚ ራሱ እየተቆጣችው ነበረ። እህቱም እንደዛው ናኒ በጣም እየጮች እስከ መማታት ሁሉ ደርሳለች። እና ልጁ ወይኔ ግርማ ሞገሱ፣ ወይኔ ፈገግታው፣ ወይ ዝምታው በጣም የሚገርም ልጅ ነው እውነት ለመናገር ና አንዳንዴ ያላደረጋችሁትን አደርጋችሁ ስትባሉ በጣም ትጮአላችሁ፣ ትናደዳላችሁ፣ ትበሳጫላችሁ፣ ወይ የሆነ አክት ታደርጋላችሁ። እሱ ግን ሁለቱም እንደዛ እየተናገሩት ምንም ነገር አልተናገረም። በጣም በፈገግታ ነበር ሲያወራቸውም ሲመልስላቸውም፣ በቃ ሲገረምም ሲደነቅም ነበረ። በአጭሩ ራሱን ያውቃል ማለት ነው እና አስደንግጠውታል ማለት የሆነ ግራ የሚያጋባ ነገር ነው ሲሉት የነበረው ና እኔም በደንብ ነው የተወነች እውነት ለመናገር ና ሀይሚም ያው እንደምታቋት ናት ምንም የሚቀራትም ምንድን የሚባለው የሚያመልጣትም የሚያቀጣትም አንዳችም ነገር የለምና በጣም እየተከራከረች ነበረ ና ከባድ ነው። በእርግጥ ለማስተማሪያም ይሆናል። አንዳንድ ወንዶች እውነት ለመናገር ሴት ልጅ አለውልሽ፣ አገባሻለሁ፣ እወድሻለሁ፣ አፈቅርሻለሁ ብለው በማይሆን ምክንያት በማይሆን ነገር ይሆናል አደለ፣ የማይሆን የማይሆን ነገር እየተናገሩ ለጊዜያዊ ስሜታቸው ይጠቀሙና ያቺ ሴት ልጅ እንግዲህ ያው ግንኙነት ከተደረገ መረገዙ አይቀርም። ያው እንደሚታወቀው ሁላችንም ማለት ነው ና ያ ነገር ሴቷ ሳያሳስባት ቀርቶ ምናምን አይደለም፣ ግን እሱ እዛ ጋ ቃል የገባላት ነገር አለ፣ እሱ እዛ ጋ የሚሰጣት ተስፋ አለ ሁሉ ነገር ስላለ በዛ ተስፋ ተመርታ ያቺ ሴት በድንገትም ሆነ ፈልጋውም ሊሆን ይችላል ታረግዛለች። እና አንዳንድ ወንዶች አላውቅሽም ይላታል ካረገዘች በኋላ አብዛኛውን ማለት ይቻላል። በጣም ከባድ ነው፣ የእውነት ለመናገር ኢትዮጵያ ውስጥ በጣም ከባዱና አስቸጋሪው ነገር እንደዛ ነው። ና ወንዶች ካስረገዙ በኋላ እምብኝ ማለት ወይ ደግሞ አላውቅሽም የማለት ነገር አለና ያ ነገር በጣም አስቸጋሪ ያደርገዋል ና ያንን ሀሳብ አድርገው ያንን ታሳቢ አድርገው እንግዲህ ይህንን ቪዲዮ ሊሰሩ ችለዋልና። አንዳንዶቹ የእውነት ለመናገር ወንድሞቻቸው አስቀይመው፣ ሴትን አስከፍተው፣ አስለቅሰው፣ አሳዝነው ደምን ባስለቅሰው ሲመጡ ምንም የማይመስላቸው ዝም የሚሉ ለምን እኔ እኮ ሴት ነኝ ነገስ እንደዚህ አይነት ወንድ ቢያጋጥመኝስ ለምን እንደዚህ ታደርጋለህ ብለው ወንድማቸውን የመቆጣት የመናገር ነገር የላቸውም። የእውነት ለመናገር እንደውም የወንድሞቻቸውን ጥፋት የወንድሞቻቸውን ስህተት ለመሸፈን ለመደበቅ ሲሯሯ አሯጡ ነው የምናያቸው። ና ሁላችንም የእውነት ለመናገር ወንድሞቻችን የሚያደርጉትን ጥፋት ሴት ልጅ ላይ የሚያደርሱትን በደልና ግፍ በተለይ ደግሞ እንደዚህ አስረግዞ የሚሄድን ነገር ብንቃወም፣ እንዴት እንደዚህ ሊሆን ይችላል ነገ በእኔ ቢፈጠርስ ብለን ብንናገር የእውነት አንድ ሴትም የእውነት አንድ በአንድ ዘለላ እንባ እንኳን አታለቅስም ብዬ አስባለሁ። የእውነት የኃላፊነት ተሰምቶን ና አብዛኛውን ወንዶች ደግሞ እግዚአብሔርን ብዬ የምናገረው ነገር እህቶቻቸው ሌላ ወንድ እንኳን አይደለም ማስረግዙ አጣፍቶ ይቅርና እንኳን አይደለም ትት ብሎ ጊዜዋን እድሜዋን ፈጅቶ ይቅርና ማለት ነው። የእውነት ለመናገር ቆማ ወንድን ስታወራ መንገድ ላይ እንኳን ካዩት ጸውሮ ለውጥ ሊሆን ይችላል ወይ፣ ኖርማሊ ሰፈር ውስጥ የምታውቀው አብሮ አደግ ሊሆን ይችላል ምናምን ቢያይ ማለት ነው እንቀርጎ ነው የሚጥላት። እሷንም እሱንም ከአጠገቧ በቃ ድርሽ እንዳይል ነው በቃ ከአካባቢው የሚያርቀው። ያ ማለት ምንድን ነው እህቱ እንድትጎዳ አይፈልግም። እህቱ መጥፎ ሕይወት ውስጥ እንድትኖር አይፈልግም። በቃ አያደርገውም በምንም ተአምር። ያ ሰው እኮ በጣም ጥሩ ቢሆንም እህት እየዋጋ ቆሞ የሚያወራው ግን በቃ የመጀመሪያ እርምጃቸው ምንድን ነው የሚሆነው ከወንድ ጋር እንዳለይሽ ብሎ ያስጠነቅቃሉና ና እራሳቸው ግን እየሄዱ ሌላ ሰፈርም ሆነ ሌላ ሴትን ሲጀነጅኑ ምን ሲሉ ይቆዩና የሆነ ነገር ሲፈጠር ኃላፊነት አይወስዱም። በቃ ምንም አይመስላቸውም። የእነሱ እህት ደህና ትሁን፣ የነሱ እህት ክፋይንካት፣ የነሱ እህት አታልቅስ፣ የነሱ እህት በቃ አትሸወድ እንጂ ሌላ ሴት ብትሸወድ ባትሸወድ ግድማ ይሰጣቸው ሰዎች አሉና በአጭሩ እንደ ብሩክ እናትንም ሴትንም በደንብ የእናት ክብር፣ የእናት ዋጋ፣ የእናት ጥቅም የገባችሁ ሰዎች የሴት ጥቅም፣ የሴት ትርጉም፣ የሴት ዋጋዋ ይገባችኋል ብዬ አስባለሁ። ለማንኛውም እንደዛ ማድረጉ ትክክል ስላልሆነ እናንተ ለእህቶቻችሁ የምትሰጧቸውን ቦታ ለሌሎች ሴቶቻችሁም ወይ ደግሞ ለሌሎች ሴቶችም ቦታ ብትሰጡ ወይ ደግሞ ክብር ብትሰጡ ብትጠብቋቸው ብትጠነቅቁልን ጥሩ ነው ብዬ ሀሳብ አስተያየት እንሰጣለሁኝ እና በሚገርም ሁኔታ እንግዲህ እሱም ፈገግ በማለት ነበር ሲመልስላቸው የነበረው። የእውነት ለመናገር መልካም ንግግር ቁጣን ታብርዳለች ይባላል እና ተበሳጫጭቶ የራስሽ ጉዳይ እባክሽ አያገባሽም አይመለከትሽም በቃ ምና ያደረኩት ነገር የለም ምናምን ብሎ ወጣት ልጅ ነው። ገና ፍልፈል ነው እንደምታዩትና ቢያመናጭቃት ቢሰድባት ምናምን ይችል ነበር። እንደዛ ባላደረገው ነገር ስትነግረው ግን እሱ ያው የተረጋጋ ሰው ነውና ደስ የሚል ቆይታን አድርገዋል። ሀይሚም እንግዲህ ልጁን ለማበረታታት ወደ ሚዲያ ሲመጣ ምን ሊያጋጥመው እንደሚችል፣ በምን አይነት መንገድ መስራት እንዳለበት በደንብ ሁሉንም ነገር ፍትፍት አድርጋ ከሀስከፈ እንግዲህ አስረድታ ቻናሉን ከፍተው ሰጠውታልና ደስ ይላል። እኛም እናበረታታለን መልካም ነገር ቅመሟን አይተን የምንመጣ ብዙ ሰዎች አለና መልካምነትሽ በጣም ለብዙ ሰዎችም እርዳታ እንዲሆን አድርጓል። እና ሀይሜ በሄድሽበት ሁሉ ክፉ አይንካሽ ነው የምለው። ናኔም በጣም ጥሩ ቆይታን አድርጋችኋል ሁለታችሁ። በነገራችን ላይ ግን በጣም የገረመኝ ፓርት ማለት ነው ናኒ ዛሬ ዛሬ ገና አጭር መሆኗን አየሁኝ። እንደውም ሀይሜ ታጥራለች ብዬ አስብ ነበር እና ሀይሜ በጣም ቁመቷ ራሱ ረዝሟል፣ ውበቷ ጨምሯል። እንዴት ልበላችሁ፣ በቃ የሀይሜን ነገር ግን በጣም በቃ የሚገርም ነገር ነው። ክፉ አይንካችሁ። ውይ በጣም ነው የምታምሩት አንድ ላይ እና ሀይሚዬ፣ ጤናሽን ይስጥሽ። ከምንም በላይ ጤና ዋናው ሀፍት ነው። የምር የቱንም ያህል ሀፍት በቃ ወርቅም የሆነ ነገር ቢደረደር ቢበዛ ቢትረፈረፍ ቢሞላ ጤና ከሌለ ምንም የለምና፣ ከምንም ከማንም ከምንም በፊት አስቀድሜ እግዚአብሔር ጤናሽን እንዲሰጥሽ ጤናችሁን ከአንቺ ከብሩካ በቃ ሙሉ ጤነኛ ሆናችሁ ህይወታችሁን ዘመናችሁን እንድትቀጥሉ እንድትኖሩ መልካም ምኞቴ ነው። እንዴት ነው አገላለጼ? እንዴት ተመቻቹ ተመቻቹ ወይ እንዴት ነው? እና ሀሳብ አስተያየታችሁን እንደተለመደው ኮሜንት ላይ አስቀምጡ። ስለነበረን ቆይታ ከልብ አመሰግናለሁ። ቅመሟ፣ እንወድሻለን። ፈጣሪ መጨረሻችሁን ያሳምረው እላለውኝ። ሁሌም ለሰው እርዳታ እንደደረሳችሁ ነው። ይህ ልጅም እንግዲህ በደንብ ሰርቶ ይለወጣል ብዬ አስባለሁ። የሱ ለውጥ የኔም ለውጥ ነው የኔ ስኬት ነው እና። አበረታቱልኝ፣ ስትል እንግዲህ ወንድሟን ይዛ መጣለች። ጥሩ ነገር ነው፣ መልካም ነገር ነው። ፈጣሪ እንግዲህ መጨረሻውን ያሳምረው ላለው የእሱንም እና ወዳችኋለሁ። ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ደግሞ እንገናኛለን። ሰላም ቆዩልኝ።